በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የመንግሥተ ሰማያት ምሳሌዎች በሚል ርዕስ ስለ መንግሥተ ሰማያት በተከታታይ ለማየት እንሞክራለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ለዛሬው የምናየው የመንግሥተ ሰማያት ምሳሌ የማቴዎስ ወንጌል ምዕራፍ ሀያ ላይ ያለው ይሆናል። ጌታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት በምሳሌ ያስተማረው ክፍል ነው። የማቴዎስ ወንጌል ምዕራፍ ሃያ ከቁጥር አንድ ጀምሮ መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤትን ትመስላለች ይላል። ሰራተኞችንም በቀን አንድ ዲናር ሊሰጣቸው ተስማምቶ ወደ ወይኑ አትክልት ሰደዳቸው። በሦስት ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውን እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በስድስት ሰዓትና በዘጠኝ ሰዓት ወጥቶ እንዲሁ አደረገ። በአስራ አንደኛው ሰዓት ወጥቶ ሌሎችን ቆሞ አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ? አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞቹን ጠራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዝ ስጣቸው፣ አለው። በአስራ አንደኛው ሰዓት የገቡ መጥተው እያንዳንዳቸው አንድ ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝቶ የሚቀበሉ መስሏቸው ነበር፣ እነርሱ ደግሞ እያንዳንዳቸው አንድ ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች አንድ ሰዓት ሠሩ፣ የቀኑንም ድካምና ትኩሳት ከተሸከም ከእኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከነርሱ ለአንዱ እንዲህ አለው፣ ወዳጅ ሆይ አልበደልሁህም። በአንድ ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጦ ወዳለሁ በገንዘብ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንሁ አይን ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸው አለ ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንግዲህ እንደሰማ ነው። ይህ የወይኑ ባለቤት ገና ከጠዋቱ ጀምሮ እስከ 11 ሰዓት ድረስ እስኪመች ድረስ የተለያዩ ሰራተኞችን እየጠራ በወይን አትክልቱ ይሰሩ ዘንድ አሰማርቷቸዋል። መጨረሻ ላይ ማታ ላይ ግን የሚቆጣጠራቸውን ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዛቸውን ስጣቸው አለ። ጠዋት ገና በጠዋቱ ከገቡት ጀምሮ እስከ 11 ሰዓት ድረስ ለገቡት አንዳንድ ዲናር ተሰጣቸው። 11 ሰዓት ለገቡት ጭምር አንዳንድ ዲናር ተሰጣቸው። እንግዲህ እዚህ ላይ የሰጪውን ቸርነትና ልግስና የሚያሳይ ነው። የማይገባቸውን ስጦታ ሲሰጣቸው እናያለን። ደግሞም ቃሉን ጠብቆ ለመስጠት በገባው በተናገረው ቃል መሰረት ደግሞ ቃሉን ጠብቆ አንድ ዲናር የሰጣቸው አሉ። እንደገና ደግሞ ቸርነቱንና ልግስናውን በማሳየት ደግሞ አስራ አንድ ሰዓት ከመሸ በኋላ ለገቡት ደግሞ እንደዚሁ አንድ ዲናር ሲሰጣቸው እናያለን። እነዚያ ቀድሞ የገቡ ሰዎች አዎ አስራ አንድ ሰዓት ከገቡት የተሻለ የሚቀበሉ መስሏቸው ነበር። ነገር ግን እንደዛ አልነበረም። እኛ ቀኑን ሁሉ ሀሮሩን ተቋቁመን ሰራን አንተ ደግሞ ከእኛ ጋር እኩል ከፈልሃቸው፣ ሲሉ አንጎራጎሩ። የሆኑ ባለቤት ግን ከእነርሱ ለአንዱ ወዳጅ አልበደልሁህም፣ በአንድ ዲናር አልተስማማኸኝምን? ድርሻህን ውሰድ፣ ሲል የተናገረውን ቃሉን ጠብቆ እንደሰጠ መለሰለን ለኋለኛው እንዳንተ ልሰጠው ወዳለሁኝ በገንዘብ የወደድሁትን አደርግ ዘንድ መፍት የለኝ ምን ወይስ እኔ መልካም ስለሆንሁ አይን ቀናተኛናተኛ ናትን ሲል መለሰለት። እንግዲህ ላይ በዋናነት የዚህ ምሳሌ መንግሥተ ሰማያት ማለት ከቀድሞ ጀምሮ በብዙ መከራ በብዙ ስቃይ ስለ ስሙ ክብር ለእግዚአብሔር ክብር ለእግዚአብሔር ስም ዋጋ የከፈሉና ያገለገሉ ያገኙትን ሁሉ በመጨረሻው ሰዓት ተጠርቶ የሚሄዱትን የሚያገኙት መሆኑንና የእግዚአብሔር ቸርነት እስከዚህ መሆኑን የሚያስረዳ ነው። መጀመሪያ የተጠሩት ሁሉ በወይኑ አትክልት ተገኝቷል። ጥሪውን አክብረው ጥሪውን ተቀብለው በወይኑ ስፍራ ተገኝቷል። ጠሪው ያሳየውን ልግስና እና ቸርነት ደግሞ እናያለን። ስለዚህ ወደ እግዚአብሔር መንግሥት ለመግባት የእግዚአብሔር ቸርነት እንጂ የሰው ማንነት እንዳልሆነ ልናስተውል ይገባል። የእግዚአብሔር ቸርነት መልካምነቱ፣ ልግስናው ምን እንደሚመስል የምንረዳበት ታሪክ ነው። መልካም ስራ የሰራን እንኳ ብንኖር መልካም ስራችን የእግዚአብሔር ቸርነት እንጂ የእኛ ብቃት እንዳልሆነ ልናስተውል ያስፈልጋል። የሰጠን የጸጋው ክብር ይመሰገን ዘንድ ይላል ሐዋርያው ጳውሎስ። የሰጠን የጸጋው ክብር ይመሰገን ዘንድ የእግዚአብሔር ቸርነትና ምሕረቱ የተገለጠው ያለምንም ዋጋ መንግስቱን ሊያወርስ መሆኑን የማቴዎስ ወንጌል ምራፍ ሀያ ላይ የተገለጸው ታሪክ ይህንን ያስረዳል። እንግዲህ የተነሳንበት ዋና ሀሳብ ስለ መንግስተ ሰማያት መሆኑን አይተናል። መንግስት ትምጣ እያልን በጉጉት የምንጠብቀው የእግዚአብሔር መንግስት መንግስቱን ለመውረስ በእግዚአብሔር ቸርነት እንጂ በሰው ስራ አለመሆኑን ነው በመንፈሳዊ ድርሳናት አንድ ታሪክ አለ። አርባ ዓመት ለዘጋ ባህታዊ እግዚአብሔር ተገልጦለት እንደ ቸርነት ልስጥ ወይስ እንደ ስራዬ በማለት ጠየቀው። ባህታዊውም እንደ ቸርነትማ በዓለም ላሉ ኃጢአተኞች ስጣቸው፣ ለእኔ ግን እንደ ስራዬ ስጠኝ ይለዋል። በዚህም ምክንያት በመመካቱ የተነሳ ከዘጋበት ገዳም ወጥቶ ከመንፈሳዊ ህይወትም ርቆ በአክኖ ቀረ ይባላል። ምክንያቱም በእግዚአብሔር ስራ መመካት ሲገባው በራሱ ስራ ስለተመካ ነው። ምክንያቱም ማንም ምንም ሁሉም ነገር የሚመካ በእግዚአብሔር ይመካ ነው የተባለው። ምክንያቱም ማንም ቢሆን በስራው ሊመካ አይገባውም። የሚመካ በእግዚአብሔር ይመካ። መንግስተ ሰማያት በእግዚአብሔር ቸርነት እንጂ በሰው ስራ አትገኝም። መልካም ስራ መስራት የተፈጠርንበት አላማ መሆኑን ልናውቅ ያስፈልጋል። መልካም መስራት የተፈጠርንበት እግዚአብሔር የፈጠረን ዋና ዓላማ ለመልካም ስራ መሆኑን መልካም ስራ ለመስራት ስሙን ለመቀደስ ክብሩን ለመውረስ የተጠራን ደግሞ ማንም እንዳይመካ በስራ አይደለም ተብሎ እንደተጻፈው በክርስቶስ ኢየሱስ የተፈጠርነው መልካሙን ስራ ለማድረግ እንደሆነ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ ሁለት ቁጥር አስር ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ስለዚህ የተፈጠርንበት ዋና ዓላማ መልካም ስራ ለማድረግ እንጂ የእግዚአብሔርን መንግስት መውረስ የምንችለው ግን በእግዚአብሔር ቸርነት መሆኑን ልናስታውስ ያስፈልጋል ጌታችን ኢየሱስ ክርስቶስ እንደተናገረው መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነው እናለ፣ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነው። የእርሱ በጎ ፈቃድ ነው። የእግዚአብሔር የቸርነቱ የበጎነቱ መገለጫ መንግስቱን መስጠት ነው። በእግዚአብሔር ቸርነትና በልግስና የተገለጠ የእርሱ ስጦታ ነው መንግስተ ሰማያት። በአስራ አንደኛው ሰዓት የገቡት ገና በጠዋቱ ከገቡት ጋር እኩል ተከፈላቸው ። ይኸውም የአባታችን የእግዚአብሔር ቸርነት የሚያስረዳ ነው። ወገኖች ሁላችንም መንግሥተ ሰማያትን መውረስ የምንችለው በእግዚአብሔር ቸርነት መሆኑን መዘንጋት የለብንም። ገና በጠዋቱ በልጅነታችን ወቅት፣ በወጣትነት ጊዜ፣ እንደዚሁም በእድሜያችን መጨረሻ ባለቀ ሰዓት ሲመሻሽ የተጠራን እንኖራለን። በሁሉም የእግዚአብሔር ቸርነት መሆኑን ልናስታውስ ያስፈልጋል። በጠዋት በልጅነት የሚጠራ እግዚአብሔር ነው። በወጣትነት ጊዜ የሚጠራ እግዚአብሔር ነው። በሽምግልና ባለቀ ሰዓት የሚጠራም እግዚአብሔር ነው። ጥሪውን መቀበልና ለጥሪው ፈቃደኛ መሆን የሰው ድርሻ ሲሆን በቸርነቱ የመንግሥቱን ማውረስ ደግሞ የእግዚአብሔር የቸርነቱ መገለጫ ነው። የእግዚአብሔር ቸርነት በዘመናት ሁሉ ተገልጧል። ይልቁንም በዘመኑ መጨረሻ በልጁ በኢየሱስ ክርስቶስ በኩል ተገልጧል። በውድ ልጁም እንደ ጸጋው ባለጠግነት መጠን ይላል በውድ ልጁም እንደ ጸጋው ባለጠግነት መጠን ኤፌሶን ምዕራፍ አንድ ቁጥር ስድስት ላይ በውድ ልጁ እግዚአብሔር በውድ ልጁ በኩል የጸጋውን ባለጠግነት ገልጠዋል። ከመሸ በኋላ ወደ ወይን አትክልቱ ቦታ ለሄዱ ሰዎች የተሰጣቸው ስጦታ ቸርነቱን የሚያሳይ ነው ብለናል። አሁንም መንግሥተ ሰማያትን ለመውረስ የመሸብን የሚመስለን ሰዎች ካለን የወይን ባለቤት የተባለ እግዚአብሔር ሲጠራን ጥሪውን መስማትና ፈቃደኛ ሆኖ መገኘት መንግሥተ ሰማያትን ለመውረስም ፈቃደኛ መሆን ይገባናል። ተጠርቶ የሄዱት አባታችን የእግዚአብሔርን ቸርነት አይተዋል፣ ስጦታውንም ተቀብለዋል። ዛሬም የእግዚአብሔር ቸርነት የመጨረሻ ስጦታ የሆነው እኛም ሁላችን የሕይወታችን የዘላለም ሕይወታችን መጨረሻ ግብ የእግዚአብሔርን መንግሥት መውረስ እንደሆነ ልብ ያልን ሰዎች መንግሥት ትምጣ እያልን የምንጸልይ ሰዎች የእግዚአብሔርን መንግሥት እንዴት ማግኘትና መቀበል እንደሚገባን ይህ ክፍል ያስረዳናል። ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ይላል የእግዚአብሔር ቃል። ዘመኑን በሙሉ በወንብድና የኖሮ ሽፍታ ከመሸ በኋላ በመንግስት አስበኝ በማለቱ የእግዚአብሔርን መንግስት መውረስ ችሏል። ከዚህ የሚበልጥ የእግዚአብሔርን ቸርነት የሚገልጽ የለም። ወገኖችን በአምላክ ዳዊት ስለ ቸርነት ብዛት እንደ ምሕረት አስበኛል። መዝሙር 25 ቁጥር 7 ላይ ስለ ቸርነት ብዛት እንደ ምሕረት አስበኝ የእግዚአብሔር ቸርነት የባለጠግነቱ ጥልቀት ምን ያህል ሰፊ መሆኑን ሰው ሊሰጠው የማይችለውን የዘላለም መንግሥቱን መንግሥተ ሰማያትን ሊሰጠን የእግዚአብሔር በጎ ፈቃድ ሆነዋል። ይህንን የእግዚአብሔር በጎ ፈቃድ በሰዎች ሕይወት ውስጥ የተገለጠውን መንግሥቱን የማውረስ ጉዳይ ቸርነቱን መጠባበቅ፣ ምሕረቱን መጠባበቅ መልካም ስራ መስራታችን ሁሉ የተፈጠርንበት እግዚአብሔር የፈጠረን ዋና ዓላማ መልካም ስራውን እንድንሰራ እንደሆነ ልንገነዘብ ያስፈልጋል። መንግሥተ ሰማያትን መውረስ የሚቻለው ደግሞ በእርሱ ቸርነት ነው። የሉቃስ ወንጌል ምዕራፍ ሃያ ላይ የተገለጠው ስለ መንግሥተ ሰማያት መድኃኒታችን ኢየሱስ ክርስቶስ በወይን አትክልት ምሳሌ የገለጠው የእግዚአብሔርን ቸርነትና የጸጋውን ባለጠግነት ነው። ስለዚህ ሁላችንም ቸርነቱን ልንጠባበቅ፣ ምሕረቱን ልናስብ፣ ዕለት ዕለት ልባችን ሐሳባችን ሁሉ በእርሱ ቸርነት ላይ እንዲሆን፣ ደግሞም ስለ መንግሥተ ሰማያት የተነገረውን ቃል ሰምተን ከተጠሩት ጋር የተጠራን መሆናችንን አምነን ጥሪውን ተቀብለን ወደ እርሱ ልንቀርብ ያስፈልጋል ስለዚህ ዛሬ ስለ መንግሥተ ሰማያት ያነሳ ነው የመጀመሪያው ክፍል ይህንን ይመስላል ለእግዚአብሔር ፈቃድ በቀጣዩም ስለ መንግሥተ ሰማያት ተከታታይ ሀሳቦችን ከፋፍለን ለማየት እንሞክራለን ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን ስለ ጥራቱ ስለ ድምፁ ጥራት ይቅርታ እጠይቃለሁኝ